ሰላም ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አዲስ ነገር ጉድ፣ ለማመን የሚከብድ ለማመን የሚከብድ እኔ አላመንኩም። እውነቴን ነው ምላችሁ ብሩኬ ጉልቻ ቢለዋወጥ ወጥ አያጣፍጥም። አዲሱን ነገር ሰምተናል። ምንም አዲስ ነገር የሚፈጠር የለም። እውነቴን ነው ምላችሁ እና ለማንኛውም ምንም አዲስ ነገር አይፈጠርም። ብሩኬም ሀይሚም የስራ ሰዎች ናችሁ፣ እኛ ማለት ነው። እና ተመልካቾች ዬ ዛሬ ብሩኬ ቤት ገብታችሁ መቼም አዲስ ነገር እንዳያችሁ ተስፋ አደርጋለሁ። እውነት የምንምላችሁ ይሄን አዲስ ነገር አይታችሁ ጓግጭ እንዳትሉ፣ ምንም አይነት ነገር አይፈጠርም። የእውነት የምንምላችሁ ብሩኬ ዛሬ ይዟት የመጣውን ኮረዳ አይታችኋታል። መቼም እንደው ማን ትሆን እኔማ በግምት እኮ ዝም ብዬው ባዘንኩላችሁ፣ ሀይሚ ትሆን፣ ስምረት ትሆን፣ ማን ትሆን እያልኩኝ ማለት ነው። ጭራሽ ማለት ነው ይዘህ መጣ። ለማንኛውም ብሩኬ ትናንትና እኮ ማለት ነው ትናንትና እንደዛ ሳቅ ሳቅ ስትል ብሩኬ፣ እኔማ በቃ ብሩኬ ግን ምን ሆኖ ነው እንደ ሳቅ ሳቅ ይሄ ጠቃ ጠቃ ለማንሳት ነው፣ በቃ ሊታረቁልን ነው ምናምን እያልኩ ነበረ። እንዲሁም ማለት ነው በቃ ብሩኬ ከሀይሚ ጋር ነገ ይታረቃሉ ብዬ እየገመትኩ ዛሬ፣ ጨራሽ ብሩኬ ይቺ ልጅ እውነት ለመናገር ምናልባት ብሩኬና ሀይሚ ወይም ደግሞ ብሩኬ ሌላ ህይወት ጀምሮ ሳይሆን ምናልባት፣ ምናልባት ብሩኬ እምታስታርቅ ብሩኬን እና ሀይሚን የምታስታርቅ እህታችን ልትሆን ትችላለች። ስለዚህ ቪዲዮን ሳናይ መፍረድ አንችልም። ቪዲዮን ሳናይ ክፉ ነገር አንናገርም እና የብሩኬንና የሀይሚን ወዳጆች፣ አድናቂዎች ደግሞ ትንሽ ነገር ይዛችሁ እሪ እንዳትሉ። ምክንያቱም ተረጋጉ። እኛ ሳናይ አንፈርድም። አይተን ብንፈርድ ይሻላል። ሀሳብ አስተያየትም አይተን ብንሰጥ ይሻላል። ምክንያቱም አስታራቂ ልትሆን ትችላለች። ገና ፎቶውን አይተን ከሰደብናት እንዴት ሊሆን ይችላል? አይሆንም። ስለዚህ እጨታችን ቡርኬና ሃይማን አስተራቂ ሆና ለተመጣልን ትችላለች። ለማንኛውም እንደምትሆን ተስፋ አደርጋለሁ። በእርግጠኝነት ደግሞ እናንተ ማለት ነው። ማንንም ያምጣ፣ ማንንም ሌላ ሴት አምጣ፣ ሃይሚም ሌላ ወንድ ጋር ተምጣ፣ አይመለከተንም። እኛ የምንፈልገው ሃይሚንና ሀይሜን ብቻ ሃይሚንና ብሩኬን፣ ሃይሚንና ብሩኬን ስለሆነ ብሩኬንም መዘግዘግ ሀይሚንም መዘግዘግ አይጠበቅባችሁም። ከፈለጋችሁ የበፊት ፎቶ የበፊት ቪዲዮ እያቀነባበራችሁ ሁለቱ አንድ ላይ እንዲሆኑ ብቻ ጥረት ማድረግ አለባችሁ፣ ሰላም እንዲፈጠር ማድረግ አለባችሁ እንጂ ሀይሚንም ለብቻ ብሩኬንም ለብቻ መሳደብ አይጠበቅባችሁም። ወይም ደግሞ እንትን በቃ የሆነ ክፉ ነገር መናገር የለባችሁም። ስለዚህ በዚህ ነገር ጥንቃቄ ልታደርጉ ይገባል። ብሩኬ ደግሞ እኛን ታከብርላት አለ። ሰኞ ነው የሀይሚ ልደት እና የሀይሚ ልደት ብሩኬ በሚገባ ያከብራል እያልን ንሸር ጉድ ስንል፣ አንተ ጭራሽ ክፍተት እየፈጠርክ ነው። ለዛ ለኩርንችት ለዳኒ ተብየው ክፍተት ፈጠርክለት። አሁንም ማሱ እኔ ወገቡን ታጥቆ ሽር ጉድ እያለ ላከብርላ ነው ይሄም ልደት ይላል። አንተ ሌላ ሴት ይዘ ስትመጣ ማለት ነው። በጓሮ ብር ዳኒ መቼም ቀዳዳ ነው የሚፈልገው መግቢያ ቀዳዳ ለከፋው ሆድ ለባሰው ማጭዳት ታውሰው ይላል ተረቱ። ሀይሚ ደግሞ አሁን ሆድ ስለባሳ በአንተ ስለተበሳጨች ዳኒ ሀይሚ ሲላት ሀይሚ ልትርት ትችላለች። ምክንያቱም ሀይሚ አሁን ሰው ያስፈልጋታል። ሎት ነው እምላችሁ፣ ሲችግራችሁ በችግራችሁ ጊዜ በከፋችሁ ጊዜ ሰው ባጣችሁ ጊዜ ሰው ስታገኙ ያ ሰው ለእናንተ ጥሩ ሆኖ መልካም ሆኖ ይታያችኋል። ስለዚህ ብሩኬ፣ እኛ ሰኞ ልደቷን ያከብርላታል እያልን ስንል እሱ ጭራሽ ልደቷ ሳይደርስ እዞ መጣ። ሌላ ሰው ረ ብሩኬ፣ ተው ስተሰራ ብቻ ነው ያሁን። እዚህ ጋ ምንም ማለት አልፈልግም። እውነቴን ነው እምላችሁ፣ ምንም ማለት አልፈልግም። ቪዲዮን ካየን በኋላ ሀሳብ አስተይብን ሰጥ ይሻላል እኔ ለማመን የከበደኝ ማመን እራሱ አልቻልኩም ብሩኬ ከአንተ ማልጠብቀው ነገር ሌላ ሴት ይዘህ ትመጣለህ እኛ ሀይሚም ዛ ትመጣለች ወይ አትመጣም ወይስ ደግሞ ሀይሚዳኒ ጋር ትሄዳለች ብቻ አናቅም የምና ይሆናል አዲስ ህይወት ብሩኬ አዲስ ህይወት ጀመረ እንዴት ሊሆን ቻለ ብቻ ሳን ያልፈርድም ለማንኛውም እንደፈለጋ ቡርኬም ሀይሚም እንደፈለጋችሁ፣ እኛ እናንተ ብቻ ደናውኑ። ግን ደግሞ ታርቃችሁ እንደምትመጡ ተስፋ እናደርጋለን። ሀይሚዬ ደግሞ አይዞሽ፣ የኛ ቅመም፣ የኛ ጀግና፣ የኛ አንበሳ ማለት ነው። ምንም አይሰማ፣ ሀይሚ አንቺ ጀግና አንበሳ ነሽ፣ የስራ ሰው። እውነቴን ነው ምላችሁ፣ እውነት ሀይሚ የስራ ሰው ናት። እውነቴን እውነቴን ከሚገባው በላይ ማለት ነው። እና የመቻችሁ ለማንኛውም ሁላችሁም